ኦልሞስት ወደ አምስት ሚሊዮን ዲስካውንት ያገኛል። በካሬ ከ61 ሺህ ብር ጀምሮ ማግኘት ይችላል። ባለ አንድ መኝታ ጀምሮ እስከ ባለሶስት መኝታ የካሬ አማራጮች አሉ። አንድ ደንበኛ ፒያሳ ላይ በአምስት ሚሊዮን የመኖሪያ ቤት አገኘ ማለት ነው። የከርሰ ምድር ውሃ፣ ስታንድ ባይ ጀነሬተር፣ ሴኩሪቲ ካሜራ፣ ቴራስ እናሟላለን። ምንም አይነት የዶላር ጭማሪ ቢኖር ገዢን አይመለከትም ማለት ነው። ይህ ማለት ፕራይስ እስካሌሽን የለውም። ጤና ይስጥልን እንደምን አላችሁ? ውድ የትርታ ቢዝነስ ሪቪው ቤተሰቦቻችን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ ጠቃሚ መረጃዎችን እንዲሁም የገበያ ጥናት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ የምንገኘው በቴምር ሪል እስቴት ነው። ቴምር ሪል እስቴት ምን አዲስ ነገር ይዞልን መጥቷል? ከዚህ በፊትስ የገነባቸው ቤቶች አሉ ወይ? እነዚህ ቤቶችስ በምን ያህል የካሬ አማራጭ ና ዋጋን የቀረቡት የሚለውን መረጃ ለመጠየቅ ቦታው ድረስ ተገኝተናል። ይህንን ፕሮግራም በመምራት ወደ እናንተ የማደርስላችሁ ኔሉካቢዳቤል በካሜራ ና ኦል አብሮናለን ለዚህ ቻናል አዲስ ከሆናችሁ ደግሞ ትርታ ቢዝነስ ሪቪውን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ አብራችሁ

ሰላም ሰላም እንኳን እንደናመጣሽ እንኳን እንደናቆየሽ አረፍሚ እሺ አመሰግናለሁ በድጋሚ እንኳን እንደናመጣሽ አመሰግናለሁ እኛ በትርታ ቢዝነስ ሪቪው ዩቲብ ቻናላችን ላይ የተለያዩ ወቅታዊ መረጃዎችን ለተመልካቾች እናደርሳለን ዛሬ ደግሞ የምንገኘው በቴምር ሪል ስቴት ነው እስቲ ቴምር ሪል ስቴት ማን ነው አሁንስ ምን አዲስ ነገር ነው ይዞልን የመጣው የሚለውን ራስሽን በማስታወቅ ጀምረሽ ንገሪ ኤደን እባላለሁ ቴምር ሪል ስቴት ውስጥ የሽያጭ አማካሪ ነኝ ቴምር ፕሮፐርቲስ ከተመሰረተ ስምንት ዓመት ሆኖታል በዚህ ስምንት ዓመት ውስጥ ከአስር በላይ ሳይቶችን ገንብተን አስረክበናል በጣም ጥሩ እንደነገርሽኝ ከስምንት ከሁለት ዓመት በላይ ሪልስቴቱ ዘርፍ ላይ እንዳሳለፋችሁ ነግረሽኛልና በእነዚህ ጊዜያቶች ውስጥ ደግሞ ያስረከባቸዋቸው ቤቶች አሉ። እነዚህ ቤቶች ደግሞ የት የት አካባቢ ነው የሚገኙት? እሺ መጀመሪያ እንደጠቀስኩልሽ ከአስር በላይ ሳይቶችን ገንብተን አስረከበናል። ከነዚ ውስጥ ደግሞ አራት ኪሎ፣ ለቡ ላፍቶ፣ አያት እና አጠና ተራ አስረከበናል። በጣም ጥሩ ያስረከባቸዋቸውን ሳይቶች ገልጸሽልኛል እና አሁን ደግሞ ምን አዲስ ነገር አለ ብለን ስለሆነ የመጣ ነው። እስ ምን አዲስ ነገር እንዳለ ንገሪኝ። እንዲሁም ደግሞ አሁን ላይ እንደ ፕሮጀክት የያዛቸዋቸው ቤቶች የት የት ሳይት ነው የሚገኙት? አሁን ላይ የያዝናቸው ፕሮጀክቶች ፒያሳ አለ የንግድ ሱቅም አፓርትመንቶችም ማለት ነው። አያት ላይም ደግሞ የመኖሪያ አፓርትመንቶች አሉ። በተጨማሪም ጋርመንት እና ተክለ ሃይማኖት ጋር አለ። ስለ ቤት አማራጮቻችሁ እናንሳ እና ምን አይነት ቤቶች ነው እየገነባችሁ ያላችሁት? ከፒያሳው ልጀመርልሽ እና ፒያሳ ላይ የንግድ ሱቆችም አሉን የመኖሪያ አፓርትመንቶችም አሉን። ሙሉ ለሙሉ የመኖሪያ ቤቶች ናቸው አፓርትመንቱ ላይ ያለው። በተጨማሪም ደግሞ የንግድ ሱቆቹ ለብቻው ጂ ፕላስ ፋይ ሆኖ የተገነቡ ናቸው። አራት ሺ ሰባት መቶ ካሬ ላይ ነው ያረፈው። የመኖሪያ አፓርትመንቶቹ ደግሞ ሊሴ ገብረ ማርያም ትምህርት ቤት ጀርባ እና ከሊሴ ገብረ ማርያም ትምህርት ቤት አጠገብ ነው የሚገኙት እዛ ቦታ ላይ ሶስት ፕሮጀክት ነው ያለን። ባለ አንድ መኝታ ጀምሮ እስከ ባለ ሶስት መኝታ የካሬ አማራጮች አሉ። ለምሳሌ ባለ አንድ መኝታ 63 ካሬ እና 66 ካሬ አለን። ባለ ለመኝታ ከ71 እስከ 91 ካሬ ድረስ አለን። በተጨማሪም ደግሞ የባለ ሶስት መኝታዎች ከ111 እስከ 146 የካሬ አማራጮች አሉ። በካሬ ከ107 ሺ ብር እስከ 115 ሺ ብር ነው፣ እንደየፍሎሩ ይለያያል። በተጨማሪም ሶስት አይነት ያከፋፈል ሁኔታ ዘጋጅተናል። 10 ፐርሰንት መክፈል ይቻላል፣ ከ10 ፐርሰንት ጀምሮ። ሁለተኛው ያከፋፈል ሁኔታ ደግሞ ከ40 ፐርሰንት በላይ ለሚከፍል 20 ፐርሰን ቅናሽ አድርገናል። በተጨማሪም ደግሞ ሶስተኛው አከፋፈል መቶ ፐርሰንት ለሚከፍል ደንበኛ ሰላሳ ፐርሰንት ቅናሽ ያደርገናል። ሁለተኛው ሳይት የሚሆነው ደግሞ ጋርመንት ነው። ጋርመንት ላይ የንግድ እስቆችም አሉ አፓርትመንት መኖሪያዎችም አሉ። የመኖሪያ አፓርትመንቶቹ ሁሉም ባለሶስት መኝታ ናቸው። መቶ ሰላሳ ዘጠኝ ካሬ በካሬ መቶ አምስት ሺ ብር ነው። አስር ፐርሰንት ጀምሮ መክፈል ይቻላል። አርባ ፐርሰንት በላይ የሚከፍል ደንበኛ ካለ ደግሞ ሀያ ፐርሰንት ዲስካውንት ይደረጋል። መቶ ፐርሰንት ለሚከፍል ደግሞ ሰላሳ ፐርሰንት ነው ቅናሽ የምናደርገው። ጋርመንት ላይ ያለው ሳይታችን ወደ ማለቅ የደረሰ ነው። ሶስተኛው ሳይታችን የሚገኘው ደግሞ አያት ነው። አያት ላይ ሁለት ሳይት አለ አሁን እየሸጠ ነው የምንገኘው አንደኛው ሎሚያድ ሱፐርማርኬት አጠገብ ነው ሁለተኛው ደግሞ ፈረስ ቤት ነው የሚገኘው ሎሚያድ ሱፐር ማርኬት አጠገብ የሚገኘው ሳይታችን ጂ ፕላስ ቴን ነው አሁን ላይ ስትራክቸሩን ጨርሰን ፓርቲሽን ኦልሞስት ወደ ማለቅ እየደረሰ ነው ያለው ሁለቱም ሳይቶች የተለያየ ካሪ አማራጮች አላቸው ዋጋቸውን በካሪ የተለያየ ነው የሚሆነው ሎሚያድ ሱፐር ማርኬት አጠገብ ያለው ሳይታችን ሙሉ ለሙሉ ባለ ሶስት መኝታ ናቸው ከ111 ካሪ እስከ 137 ካሪ ነው በካሪ 110 ሺህ ብር ነው ፈረስ ቤት የሚገኘው ሳይታችን ደግሞ ከባለ አንድ መኝታ እስከ ባለ ሶስት መኝታ የካሪ አማራጮች አላቸው ያለባቸው ከ86 ካሬ እስከ 121 ካሬ ድረስ ነው ያለው። እሱ ደግሞ በካሬ 95000 ብር ነው። አያት ላይ ያለው ሳይታችን ከሌሎቹ ዲስካውንቱ ለየት ይላል። ከ10% ቅድመ ክፍያ ጀምሮ ነው ያለው። ነገር ግን 40% ለሚከፍል 20% ቅናሽ እናደርጋለን። ከከፈለው 40% ላይ 20% ቅናሽ ማለት ነው። 100% ለሚከፍል ደግሞ 35% ቅናሽ እናደርጋለን። አራተኛው ሳይታችን የሚገኘው ደግሞ ተክለሃይማኖት፣ ወይም ደግሞ ሶማሊ ተራ ያለው ሳይታችን ነው። እሱ ሳይት ከ110 እስከ 123 ካሬ ድረስ ነው። ሁሉም ባለ 3 መኝታ ናቸው። እሱም አሁን ላይ ወደ ማለቅ የደረሰ ሳይታችን ነው። በስድስት ወር ውስጥ የሚረከብ ሳይታችን ነው ያልኩት ሆኖ የነገርሽኝን የካሬ አማራጮች ያሏቸውን ቤቶች አንድ ሰው ቤት ለመግዛት ቢመጣ ከምን ያህል ዋጋ ጀምሮ ቤቶችን ከናንተ ማግኘት ይችላል? እሺ፣ በካሬ ከ61 ሺ ብር ጀምሮ ማግኘት ይችላል። አሁን ለምሳሌ ትንሹን ካሬ ፒያሳ ላይ በወስድልሽ ባለ አንድ መኝታ 63 ካሬ ነው ያለው። 63ቱ ካሬ በ10 ፐርሰንት ቅድመ ክፍያ ወደ 6 ሚሊዮን 930 ብር ይመጣል። ቅድምም እንደጠቀስኩልሽ 40 ፐርሰንት በላይ ከከፈለ ከከፈለው ላይ 20 ፐርሰንት ቅናሽ ያገኛል። ነገር ግን 100 ፐርሰንት ከከፈለ ደግሞ 30 ፐርሰንት ቅናሽ ያገኛል። የማለት ከ6 ሚሊዮን 930 ብር ወደ አምስት ሚሊዮን ወረደ ማለት ነው። በተዘዋዋሪ አንድ ደንበኛ ፒያሳ ላይ በአምስት ሚሊዮን የመኖሪያ ቤት አገኘ ማለት ነው። ሌላኛው ደግሞ ባለ ሶስት መኔታ መቶ አርባ ስድስት ካሬ ነው። መቶ አርባ ስድስቱ በአስር ፐርሰንት ቅድመ ክፍያ ኦልሞስት ወደ አስራ ስድስት ሚሊዮን ይደርሳል። እሱም ላይ እንደዛኛው አርባ ፐርሰንት ለሚከፍል ከከፈለው ላይ ሀያ ፐርሰንት ቅናሽ ያገኘ። ነገር ግን መቶ ፐርሰንት ከከፈለ ደግሞ ከአስራ ስድስት ሚሊዮን ወደ አስራ አንድ ሚሊዮን ሁለት መቶ ሺህ ብር ይጠጋለታል ማለት ነው ኦልሞስት ወደ አምስት ሚሊዮን ዲስካውንት ያገኛል በተጨማሪም ደግሞ ፒያሳ ላይ የንግድ ሱቆች ማግኘት የሚፈልጉ ደንበኞቻችን ፒያሳ ላይ ሱቆች ማግኘት ይችላሉ አራት ሰባ መቶ ካሬ ላይ ነው ያረፈው የንግድ ሱቁ ጂፕላስ ፕላስ ፋይቭ ነው ከሶስት ሚሊዮን አምስት መቶ ሺህ ብር ጠቅላላ ዋጋ እስከ ሰባት ሚሊዮን ጠቅላላ ዋጋ ድረስ አለ ያው ፒያሳ እንደሚታወቀው በጣም ውብ የሆነ አካባቢ ሆኗል አሁን ላይ ብዙ ነገሮች ተቀይረዋል ያን ያህል ብዙ ሱቆች የሉም ለዛም ነው እዛ ቦታ ላይ መጥቶ ኢንቨስት የሚያደርግ ደንበኛ ምን ያህል ተጠቃሚ እንደሚሆን ሁላችንም እናውቃለን ነው የተወሰነ ሱቅ ብቻ ስለቀሩ እዛ ላይ መተው ኢንቨስት እንዲያደርጉ ከወዲሁ እንጋብዛለን። እሺ እንግዲህ እየገነባችሁ ስላላችሁት መኖሪያ ቤቶች በአጠቃላይ ካሬ አማራጮቻቸውን፣ ዋጋቸውን ያከፋፈል ሁኔታቸውን እየነገርሽ ነበር እና የገነባችኋቸው ሳይቶች ከፋሲሊቲ አንጻር ምን ያህል ተመራጭ ናቸው የሚለውን ንገሪ። ያው ሁሉም አፓርትመንቶች ሊያሟሉ የሚገባቸውን ሁሉንም ፋሲሊቲዎች እናሟላለን። አሁን ለምሳሌ የከርሰ ምድር ውሃ፣ ስታንድባይ ጀኔሬተር፣ ሴኩሪቲ ካሜራ፣ ቴራስ፣ እነሱ እነሱ እናሟላለን። ህንፃው ላይ ባለው ማለት ነው። በተጨማሪም ደግሞ እዛው አካባቢው ላይ በሚገኘው ፋሲሊቲ ደግሞ በጣም ትልልቅ ትምህርት ቤቶች አሉ የሃይማኖት ተቋሞች አሉ በተጨማሪም ደግሞ የመዝናኛ ቦታዎች አሉ ሱፐርማርኬት ሁሉ የሚያሟላ ሎኬሽን ነው መርጠን የገነባ ነው ማለት ነው በጣም ጥሩ እንግዲህ ስለ ሳይቶቻችሁ ብዙ መረጃዎችን ነግረሽኛልና እስቲ አሁን ላይ ሀገራችን ላይ የተለያዩ ሪልስቴቶች አሉ ከነዛ ሪልስቴቶች ቴምር ሪልስቴትን ምን ይለየዋል ብለሽ ታስበል ቴምር ሪልስቴት በብዙ አይነት ከሌላ ካምፓኒ ይለያል አንደኛ ኮንስትራክሽን ካምፓኒው የራሳችን ስለሆነ በጥራት ነው ሁሉንም ሳይቶች እየገነባ ነው ያለ ነው ለዛ ምስክር እንዲሆን ደግሞ ከዚህ በፊት ያስረከብናቸውን ሳይቶች ሂዶ መጎብኘት ይቻላል ይቻላል። በሁለተኛ ደረጃ ደግሞ ሙሉ በሙሉ የብር አግሪመንት ነው። ያው የብር አግሪመንት ነው ስልሽ ብዙ አይነት የብር አግሪመንቶች አሉ። ለምሳሌ አንደኛው የብር አግሪመንት የሚሆነው ከተዋዋልሽ በኋላ የማቴሪያል ጭማሪ ፕራይስ እስካሌሽን ያለውና ፕራይስ እስካሌሽን የሌለው ማለት ነው። የኛ ካምፓኒ ምንም አይነት የዶላር ጭማሪ ቢኖር ገዢን አይመለከትም ማለት ነው። ይህ ማለት ፕራይስ እስካሌሽን የለው ምንም አይነት ያ ማለት እንዴት ነው? ዛሬ ላይ በአምስት ሚሊዮን ብር ከተባባለ በኋላ ያንን ቤት እስከሚረከበው ድረስ በአምስት ሚሊዮን ብር ነው የሚጨርሰው ማለት ነው። ፕራይስ እስካሌሽን አይኖረውም። የማቴሪያል ጭማሪ የተለያዩ ነገሮች ቢኖሩ ካምፓኒው ለብቻው ነው እራሱ ነው ከቨር የሚያደርገው ማለት ነው። ገዥም አይመለከትም። ለዚህ ማስረጃ የሚሆን ደግሞ አግሪመንታችን ላይ በግልጽ የተቀመጠ ነገር ነው። ሶስተኛው ደግሞ በጊዜ ባልነው ሰዓት ማስረከባችን ነው። ያው በጊዜ እንድናስረከብ የሚያደርገን ምክንያት ደግሞ ቅድም እንደጠቀስኩልሽ ምንም አይነት የማቴሪያል ጭማሪ ቢኖር ካምፓኒው እራሱ ነው ከቨር የሚያደርገው፣ ከከስተመር ምንም አይነት የሚቀበለው ገንዘብ አይኖርም። ለዛ ያን ቤት በጊዜው ባናስረክብ እኛን ነው የሚጎዳው ማለት ነው። ምክንያቱም ማቴሪያል እንደሚታወቀው በአሁኑ ሰዓት በጣም በከፍተኛ ሁኔታ ነው እየጨመረ እየሄደ ያለው። ስለዚህ ቶሎ ማስረከባችን እኛንም ነው የሚጠቅመን ማለት ነው። በጣም ጥሩ። እንግዲህ እስካሁን የነገርሽኝን ሳይቶች ላይ ያሉትን ቤቶች በምን ያህል ጊዜ ነው ልታስረግቡ ያሰባችሁት? እሺ፣ እንደየሳይቶቹ ይለያያሉ። ከስድስት ወር እስከ ሶስት ዓመት ድረስ የሚቆዩ ፕሮጀክቶችን አሁን የያዝነው። በጣም ጥሩ። ከዚህ በፊት አሁን ከገለሽልኝ ሳይቶች በተጨማሪ ደግሞ አሁን ላይ አዲስ ልትሰሯቸው ያሰባችኋቸው ቤቶች አሉ። ሳይቶቹ የት አካባቢ ናቸው? አዎ አዲስ ፕሮጀክቶችን በቅርቡ ለሽያጭ እናቀርባለን ከነዛውም ውስጥ በተመረጡ በተመረጡ ቦታዎች ላይ ነው ሳርቤት ቄራ ላይ ካሳንቺስ መገናኛ እንዲሁም ቃሊቲ ላይ አዳዲስ ፕሮጀክቶችን በቅርቡ ይዘን እንመጣለን እሺ በጣም ጥሩ ጥሩ ቆይታ አድርገናል በመጨረሻ ደግሞ ማለት የምትፈልጊ ነገር ካለ እድሉ ልስጥሽ የእድሉን ስለሰጠሽኝ አመሰግናለሁ ከዚህ በፊት እኛ ጋር መጥተው ኢንቨስት ላደረጉ ደንበኞቻችን እጅግ በጣም እናመሰግናለን በተጨማሪም ደግሞ ከዚህ በኋላ እኛ ጋር መጥታችሁ ገንዘባችሁን ኢንቨስት ለምታደርጉ ደንበኞቻችን ደግሞ አሁን ቀጣይ ላይ በምናወጣቸው አዳዲስ ሳይቶች ላይ መጥተው ኢንቨስት እንዲያደርጉ በትሕትና እንጠይቃለን። በተጨማሪ ከታች ባለው ስልክ በመደወልና ቀጠሮ በመያዝ የዚህ እድል ተጠቃሚ እንዲሆኑ ከወዲሁ እንጋብዛለን። እሺ፣ በድጋሚ ስለነበረን ቆይታ በጣም አመሰግናለሁ። እሺ፣ እኛም እዚህ ድረስ አኮራችሁ ስለመጣችሁ እናመሰግናለን። ቴምር ፕሮፐርቲ ተገኝተን ያደረግነው ቆይታ ይሄንን ይመስል ነበረ። የተለያዩ መኖሪያ ቤቶችን አሁንም እየገነቡ እንዳሉ ከዚህ በፊትም ገንብቶ ያስረከቧቸው እንዳሉ መረጃ ከነሱ አግኝተናል። እናንተ ደግሞ እነሱ ማግኘት የምትፈልጉ ከሆነ ከስር በሚቀመጥላችሁ ስልክ ቁጥር እየደወላችሁ እነሱ ማግኘት ትችላላችሁ። የእኛ ፕሮግራም ዛሬ ይሄንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።